ሰላማችሁ ይብዛ፣ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት የዶናት አሰራር በቤታችን ውስጥ ነው። ሶፍት ስፖንጅ የመሰለ ዶናት እንዴት በቤታችን ማዘጋጀት እንደምንችል በቀላሉ ላሳያችሁ ነው የመጣሁት ማለት ነው። እንቁላል፣ ወተት፣ ዱቄት፣ ዘይት ወይም ደግሞ ቅቤ ከያዛችሁ እነዚህን ብቻ በመጠቀም ይህንን የመሰለ ዶናት ለመስራት ማለት ነው። አሁን እዚህ ጋር እንቁላል አለ፣ ደረቅ ወተት አለ። እዚህ ጋር እንግዲህ ለብ ያለ ወተት እንግዲህ እንዳያችን ሊኩኪድ ወተት ነው። እዚህ ጋር ደግሞ አንድ ሶስት ማንኪያ እርሾ አደረግኩኝ። እዚህ ጋር ደግሞ ትንሽ ሱካር ጨመርኩኝ። ስካር የምንጨምረው እንግዲህ እንዲያነሳልኝ ነው፣ እርሻውን እንዲነሳ ባዶውን ከሆነ ስለማይነሳ ጨው ነገር ወይም ደግሞ ሱካር መጨመር አለበት። ከዛ እንግዲህ እከድ ነውና ኩፍ እስኪልልኝ ድረስ አቆየዋለሁ ማለት ነው። እንደዚህ ከድኜ ሙቆት ያለበት ቦታ ላይ ያስቀምጠዋለሁ። እዚህ ጋር ደግሞ ለሱም የሆነውን ዱቄት ሶስት ኩባያ በዚህ የምሰፍረው እነፋለሁኝ ማለት ነው። እንግዲህ እናንተ አለመንፋትም ትችላላችሁ፣ ግን እኔ ስላልነፋሁት የሆነ ነገር ይኖርበታል ብዬ ለማወቅ ነው እየነፋሁት ያለሁት ምክንያቱም ምን እንደሚኖር ድቀቶች ስለማይታወቅ መንፋት ጥሩ ነው። ኬክ ማድረግ ማለት ነው። ይህ ደግሞ ደረቅ ወተት ወይም ደግሞ ቡድራ ይባላል። ይሄ ደግሞ ስኳር። ከዛ በፊት የጨመርኩት እንሽ የጨው ጨምር ያለው በዚህ መልኩ በደረቁ ቀላቅለዋለሁኝ ማለት ነው። በደንግ እንደዚህ አዋሃደውና አሁን እዚህ ጋር ሁለት እንቁላል ሰብር ያለው እንደምታዩት ማለት ነው። እንቁላሉ ላይ ትንሽዬ ጨው ጨመርኩኝና በዚህ መልኩ እመታዋለሁኝ። ያኛው መምቻ ካላችሁ በሱ መምታት ትችላላችሁ፣ በሽኳ መምታት ትችላላችሁ። አሁን ቅድም ያቦካሁትን እርሾውን ኩፍ ብሎ እንደምታዩት እንቁላሉ እሱ ላይ እጨምረዋለሁ ማለት ነው። አሁን ያዘጋጀን ዱቄት ላይ የዛ ላይ ጨምረዋለሁ። አሁን እንደዚህ ከጨመርኩት በኋላ በደንብ አድርጌ በማንኪያው በደንብ አርጌ አዋሃደዋለሁ። እዚህ ጋር ደግሞ እርሾና በደንብ አርጌ አለቅልቄ አስገባውት ተጨመርኩት ማለት ነው። አሁን ይህኒ በደንብ አርጎ ማዋሃድ ነው። እንግዲህ ዶናት ማለት በጣም በደንብ መሸት ይፈልጋል፣ በደንብ ማለት ነው። የመብኩያ ማሽን ካላችሁ በተለይ በትልቁ ትችላላችሁ። ግን ደግሞ ለክፉ ቀን ይሆናል። በእጅም ማሸት ጥሩ ነው። ጉልበት የደከመበት ሲሆን ደግሞ የበለጠ ለዛ ስራ ቦታ ወይ ቫሊ ይኖረናል ማለት ነው። አሁን እዚህ ጋር በደንብ አድርጌ ለማሸት ስለፈለግኩኝ እዚህ ጋር የቀለጠ ቅቤ አለ። እሱን ጠብ እያደረግኩኝ አሸዋለሁ ማለት ነው። በደንብ አድርጌ እሽት ታደርገዋለሁ። እንደምታዩት ቅቤ እየጨመርኩኝ እያሸወት ነው ማለት ነው። ያው ቦታው የሚችል ሆነላችሁ ሰዎች ይህንን የሌላችሁ ሰሀን ላይ አድርጋችሁ ሊሆን ይችላል። የማይሰበር ሰሀን ማለት ነው። ሰሀን የሌላችሁ ደግሞ የሆነ ትልቅ እንዴት ልበላችሁ ሰፊ የሆነ ክዳን ነገር ሊሆን ይችላል። እንዴት ብዬ ላስረዳችሁ፣ ብቻ አታጡምና ፌስታል ላይም ማድረግ ትችላላችሁ። ንጹህ ፌስታል ላይ አድርጋችሁም መዳመጥ ትችላላችሁ። እንደዚህ ማለት ነው። በደንብ አድርጌ እንደዚህ ማሸት አለብኝ። ልክ እንደ ክሮሶ እንደ መስራት ማለት ነው። ይሄ ደግሞ ቅቤውን እንዳይጣበቅብኝ እንትኑ ላይ በቃ አሸሁት። በደንብ ከሸሁት በኋላ ይህንን ማረፍ ስላለበት ሞብኳት ስላለበት እዚህ ውስጥ ጨምረዋለሁኝ። ግን እጅ ላይ የተያዘው ምናምን በደንብ ምንድነው መያዝ እስከማይችል ድረስ ነው ሊጦ ሞብኳት ያለበት ማለት ነው እና እንደምታዩት እንግዲህ በዚህ መልኩ እስኪ እናሳርፈዋለን። ኩፍ እስኪ እስኪልልኝ ድረስ ይሄ ደግሞ እንደዚህ ከድ ነው እና በዚህ መልኩ ሙቀት ያለበት ቦታ ላይ ክድና ርጌ አስቀምጠዋለው። አሁን ተመልሼ መጥቻለሁ። እንደምታየት ኩፍ ብለዋል። በጣም ባይሆንም በጣም እስኪ ቦካ አልጠበቅኩኝም። ምክንያቱም ድጋሜ ደግሞ እንትን ስለምለው እንደምታዩት እንግዲህ በዚህ መልኩ ኩፍ ብለዋል። ብታይ በጣም ለስለስ ያለ ነው ሊጡ ማለት ነው። በቃ እንዳው እየተጫወታችሁበት በኋላ ነው የሚለው ደስ ነው የሚለው ማለት ነው። ከዛ እንግዲህ ለሳንቡሳው የሚሆን ሳንቡሳው አልኩኝ፣ ቅርታ ለዶናት የሚሆን በምን ቅርጽ፣ በተለያየ ቅርጽ ማድረግ ይቻላል፣ ግን ክብ ቅርጽ ነው የምናውቀው በብዛት ዶናት ማለት ክብ ቅርጽ ነው። የእንግሊዝ እንትን ምንድን ነው ዶናት ማለት በኢትዮጵያ ምን እንደሚባል አላቅም። እንግዲህ እነ በርገር እነ ዶናት እነ ምናምኖች። አሁን እንግዲህ ይህንን በዚህ መልኩ እያደረኩኝ እዛ ሳንታ ላይ አድርገዋለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ የምወዳችሁ እማከብራችሁ?

እና ወዶችዬ ቅርጽ እንዲወጣልኝ ክብ ቅርጽ እንዲሆንልኝ ነው በዚህ መልኩ እያስተካከልኩት ያለሁት ማለት ነው። ሁሉንም እንደዚህ አድርጌ እጨርሰዋለሁኝ እና እስከ መጨረሻው እንደምትከታተሉኝ ተስፋ አደርጋለሁ። ያው መስራት ከፈለጋችሁ እስከ መጨረሻ ካያችሁ ነው እንግዲህ እንትን ማለት የምትችሉት ማለት ነው። አመሰግናለሁ እንግዲህ በዚህ መልኩ ፈጠን ፈጠን ፈጠን አድርጌ እጨርሰዋለሁ ሁሉንም። ያው ያፈጠንኩት ለሁላችንም ጊዜያችሁ እንዳልበላባችሁ ብዬ ነው። እናንተ እንደሚመቻችሁ አድርጋችሁ በብርጭቆ ሊሆን ይችላል፣ በፈለጋችሁት ባላችሁ ነገር፣ ክብ ቅርጽ ባለው ነገር እንደዚህ አድርጋችሁ ማውጣት ይችላል። አያችሁ እንዴት እንደሚያምር ማለት ነው። ከዛ ከድኜ እስኪነፋ ድረስ ማረፍ ስላለበት እናሳርፈዋለን። በዚህ መልኩ ከድኛ ቆየዋለሁ ማለት ነው። ይህኛው ደግሞ የተረፈውን ከዛኛው የተረፈውን ሊጥ ይሄ ደግሞ ደግሞ ለየት ባለ ቅርጽ አድርጌ ሰራዋለሁ እንደዚህ ይቆራረጠውና እንግዲህ በዚህ መልኩ አድርጌ ቅርጽ አውጣበታለሁ ልክ እንደዛኛው ሆኖ መጨረሻ ላይ መሀል ላይ እንዴት አድርጌ ቀዳዳ እንደማደርገው አሳያችኋለሁ ማለት ነው። በዚህ አጋጣሚ ማለት ነው ዶናት የት አገር ነው የት አገር ነው ነው የሚባለው የት አገር የመጣ አሁን ብርግር ለምሳሌ ፒዛ የጣሊያን ነው ይባላል አይደለ አላቅም የት እንደሆነ ዶናት የማውቀው ነገር የለ እንግዲህ የእንግሊዝ ሀገር ይመስለኛል ብቻ አላቅም እኛኛም የሀገራችን ምግብ እንግዲህ እንደምታዩት በዚህ መልኩ ይህንን በዚህ መልኩ ነው ዶናት መሰራው ማለት ነው ምንም ከሱ ሊጥ ሳላወጣ በዚህ መልኩ አሳያችኋለሁ ማለት ነው። እንደዚህ አድርጌ ሰፋ ሰፋ በማድረግ በአንድ በኩል ወፍራም በአንድ በኩል ደግሞ ቀጭን እንዳይሆንብኝ እኩል ለእኩል አድርጌ ቀስ እያደረግኩኝ እንደዚህ አሰፋዋለው ማለት ነው። እና እናንተም ሞክሩት በተለይ መዳም ቅመሞች ልጆች ካላችሁ ልጆች ካሉበት ልጆች በነገራችን ላይ ጣፋጭ ነገር ስለሚወዱ እንደዚህ ጣፋጭ ነገር ስትሰሩላቸው በጣም ይወዱዋቸዋል እና ልጅ ያው ሆዱ ይሙላ አይደል የሚባለው ልጅ እና በዚህ መልኩ ይህንን ከድነው እና በአየር በማያስገባ ፌስታል እንደዚህ ዝግት ታርጌ አስቀምጨዋለውኝ። ይሄኛው ደግሞ እንዴት አርጌ ቀዳዳ እንደማስወጣበት አሳያችኋለሁ ማለት ነው። ይሄ ከዛኛው ደግሞ ለየት የሚያደርገው ነገር ከመሀል እንደዚህ አድርጌ ነው ማወጣው በእንትኑ ማለት ነው። በዚህ በእኔ በዚህ ጠርሙዝ ነው ያደረግኩት እናንተ በፈለጋችሁት ማውጣት ትችላላችሁ ማለት ነው እና እንደምታዩት እንግዲህ በዚህ መልኩ ቅርጽ እያስወጣሁኝ የበለጠ ቅርጽ ያለው እንደዚህ በዚህ መልኩ በጠርሙሱ ሲሆን የበለጠ ያምራል ማለት ነው። እና እንደዚህ እያደረኩኝ ሁሉንም በዚህ መልኩ አወጣዋለሁኝ። ያኛውም ይጠበሳል። ከመሀል የሚወጣውም አይጣልም፣ የሚያምር ቅርጽ ስላለው እሱም ክብ ቅርጽ ስለሆነ ይሰራል ማለት ነው እንግዲህ በዚህ መልኩ ክድን አድርጌ አስቀምጠዋለው ማለት ነው ያኛው ቅድም እንትን ያልኩት ቦክቶልኝ አሁን እዚህ ጋር በጋለ ዘይት ላይ በጣም ዝቅተኛ በሆነ እሳት ላይ ነው ያደረግኩት እንግዲህ እንግዲህ እንዳልኳችሁ ዶናት ከሰራችሁ በኋላ ማረፍ አለበት ብያችኋለሁ። ካልሆነ ውስጡ ሊጥ ነው የሚሆነው። ካልነፋ በደንብ ስፎንጅ ሆኖ ንፍት ካላለ አይበስልላችሁም ማለት ነው። ከዛ ደግሞ በጣም ዝቅተኛ እንደምታዩት፣ እሳቱ ዘይቱ ያን ያህል የሚንቀለቀል አይደለም፣ በጣም ዝቅተኛ ነው። በዚህ መልኩ በሚያምር ወርቃማ የሆነ ከለር አድርጋችሁ ሞክሩት ማለት ነው። ያው ከተመቻችሁ ላይክ ሰብስክራይብ አድርጉ፣ አይከፈልበትም እና ያኛውም ጀምሬ ዋለው እንደምታዩት፣ ያኛውን ጨርሼ ይህኛውም ጀምሬ ዋለው ማለት ነው። ያው ስለተቆረጠ ነው፣ ቪዲዮ እንዳይበዛባቸው ብዬ ነው እየቆራረጥኩት ማለት ነው። ከመሀል ያወጣሁትም እዩት ምን ያህል እንደነበረች፣ አሁን እንዴት እንደነፋ እዩት ማለት ነው። እና በጣም ነው ደስ የሚለው ከለሩ ምናምን በማይካበድ መልኩ አድርጋችሁ እንዲንጣፈፍ ከዘይቱ ደግሞ እዛኛው ላይ ታደርጉታላችሁ እናደርገዋለን ማለት ነው። እና በቃ በዚህ መልኩ አድርገን እንጠብሰዋለን። እናንተ ትልቅ መጥበሻ ካላችሁ ወይም የዘይት ብረድስት ካላችሁ በዛ አድርጋችሁ መጥበስ ትችላላችሁ ማለት ነው። እኔ እየቆረጥኩት ነው። በጣም ጊዜ ይወስዳል፣ ሰዓት ይፈጃል ሁለት